የሁለተኛው ፓርትም እንደዚሁ በጣም ብዙ እይታ እንዲኖረን የሚያግዙ ሴቲንጎች ናቸው። ለምሳሌ አድ ኢንድ ስክሪን ይላል። ኢንድ ስክሪን ምንድ ነው? የእናንተን ቪዲዮ አሁን የጫናችሁትን ቪዲዮ ሰዎች አይተው ሲጨርሱ መጨረሻ ላይ ሌላ የእናንተን ቪዲዮ በዛው ማየት እንዲቀጥሉ ማድረጊያ ቴክኒክ ናት ማለት ነው እና አድ እንለዋለን እዚህ ጋር እችን አድ ስንለው ኢንድ ስክሪን ላይ ምን ማድረግ እንዳለብን ያሳየናል። ለምሳሌ እዚህ ጋር ብዙ ሁለተኛው ደግሞ አድ ካርድስ የሚባሉ አሉ ካርድስ አድ ካርድስ ደግሞ ቪዲዮዎችን የኔ ቪዲዮ ሰዎች እያዩልኝ ከላይ ከቪዲዮ ላይ የሌላ ቪዲዮ ርዕሴ እንዲታይላቸውእና በዛው ያን ርዕስ ከፈለጉ እንዲያዩት የሚያደርግ የዩቱብ ቪዲዮ እንዴት መጫን እንዳለብን ሙሉ ቅደም ተከተሉን ከመጀመሪያ እስከ መጨረሻ በራሴ ዩቱብ ቻናል አጭር ቪዲዮ እየጫንኩ አሳያችኋለሁ ማለት ነው። ሶ መጀመሪያ የምናደርገው ወደ ዩቱባችን እንገባለን። ልክ በዚህ መልኩ ወደ ዩቲዩብ ከገባን በኋላ እዚህ ጋር አፕሎድ የሚለው ምልክት በመጫን ቪዲዮ መጫን እንችላለን። ሌላ አማራጫችን ደግሞ ፕሮፋይል ፒክቸራችን አንዴ ተጭነን ወደ ዩቲዩብ ስቱዲዮ እንገባለን ማለት ነው። ወደ ዩቲዩብ ዳሽቦርዳችን እንገባለን በዩቲዩብ ስቱዲዮ። ልክ በዚህ መልኩ የዩቲዩብ ስቱዲዮ ካመጣልን በኋላ ከዚህ ጋር ሶስት ኦፕሽኖች አሉ እንደምታዩት። አንደኛ እዚጋ አሁንም አፕሎድ ምልክት ች የቀስት ምልክቷን ተጭነን ቪዲዮ መጫን እንችላለን። ይችኛዋ ላይቭ ለመግባት ነው። ላይቭ ለመግባት ከፈለግን ይሄ ፖስት ለማድረግ የሆነ ጽሁፍ ጽፈን ፖስት ለማድረግ ነው። ሌላው ምርጫ ደግሞ እዚህ ጋር ፕላስ ምልክቷ ወይም ክሬት የሚለውን ጽሁፍ አንዴ ክሊክ ስናደርገው አንዴ ስንጫ ነው እንደዚህ አይነት ምርጫዎች ያመጣልናል። ለምሳሌ አፕሎድ ቪዲዮስ ይላል። የመጀመሪያው አፕሎድ ቪዲዮስ፣ ጎ ላይቭ፣ ላይቭ መግባት ፖስት ማድረግ ከፈለጋችሁ ፕሌይሊስቶችንና ፖድካስቶችንም እንዲሁ ክሬት ማድረግ ከፈለጋችሁ እነዚህን ምርጫዎች መጫን እንችላለን ማለት ነው። ስለዚህ እኛ አሁን ቪዲዮ መጫን ስለፈለግን አፕሎድ ቪዲዮስ የሚለውን አንዴ እንጫናለን ማለት ነው። ዘን እዚህ ጋር ሰሌክት ፋይል አል አፕሎድ የምታደርጉትን ቪዲዮ ምረጡ የሚል ምርጫ ያሳየናል። እዚህ ጋር እንዴ እንጫናለን። ከዛ ለምሳሌ እኔ ይሄ እዚህ ጋር ዳውንሎድስ የሚላል ቀጥታ ይህንን ቪዲዮ ነው አፕሎድ ማድረግ የፈለጉት ይህን ቪዲዮ ነው። አንዴ እሱን እመርጥለታ ለሁ ማለት ነው እንደምታዩት እዚህ ጋር አፕሎድ እያደረገልኝ ነው። አጭር ቪዲዮ እና ፈጣን ኮኔክሽን ስላለ ባንዴ በፍጥነት አፕሎድ እያደረገልኝ ነው ማለት ነው። እንደምታዩት መቶ ፐርሰንት አፕሎድ አድርጎታል። ስለዚህ ምንድን ነው እዛ በኋላ ቪዲዮን አፕሎድ ካደረግነው በኋላ ወይም አፕሎድ እያደረገ አንዳንዴ ረጅም ቪዲዮ ብዙ ሳይዝ ያለው ቪዲዮ ከጫናችሁ ብዙ ደቂቃ ረጅም ደቂቃ ሊጨርስ ይችላል። እስከዛ ማድረግ ያለባችሁ እዚህ ጋር ያሉ ዲቴሎችን መሙላት ነው። ለምሳሌ እዚህ ጋር የመጀመሪያው ዲቴይልስ የሚላለ ይሄን ሞልተን ከጨረስን በኋላ ቪዲዮ ኤለመንት የሚለው ጋር እንሄዳለን ከዛ ቼክ እናደርጋለን፣ ኮፒራይት ካለ መጨረሻ ቪዚቢሊቲ ወይ ወደ ሁሉም ሰው እንዲ ፖስት እናደርገዋለን ወይም እናቆየዋለን ማለት ነው። ስለዚህ እነዚህን አራት ስቴፖች ተከተልን ከጨረስን በኋላ ነው የዩቱብ ቪዲዮ ፖስት ተደረገ የምንለው። እሱ የመጀመሪያው ዲቴልስ ውስጥ መጀመሪያ ታይትል እንሰጣለን፣ ርዕስ ማለት ነው። ለምሳሌ አሁን የዩቱብ ቻናል እንዴት ክሬት እናደርጋለን የሚል ቪዲዮን የሰራሁት ማለት ነው። ስለዚህ ርዕሱ እንጽፋለሁ እዚጋ ሀው ቱ ክሬት ዩቱብ ቻናል አውቶክሬት ዩቱብ ቻናል ብዬ በአማርኛም እንደዚሁ መጻፍ እችላለሁ ማለት ነው። በአማርኛ የዩቱብ ቻናል አከፋፈት ብዬ መጻፍ እችላለሁ ማለት ነው። ይሄ ምንድን ነው? ከዚህ ከርዕሱ ላይ ከመቶ ፊደል በላይ መጻፍ የለብንም። በተቻለ መጠን ግን ርዕሶችን በአጭርና በግልጽ ቋንቋ ብንጽፍ ይመረጣል ማለት ነው። ስለዚህ ርዕስ ከሰጠን በኋላ ታይትል ከጨረስን በኋላ ወደ ዲስክሪፕሽን ቦክስ እንገባለን። ይሄ ታችኛው ቦክስ ዲስክሪፕሽን ቦክስ ይባላል። እዚህ ጋር እንደምታዩት ዲስክሪፕሽን ቦክስ ላይ መጀመሪያ ሶስት ቪዲዮቸሁን የሚገልጹ ቃላቶችን እዚህ ጋር በሀሽታግ ወይም በመሰላል ምልክት መጻፍ አለባችሁ ማለት ነው። ለምሳሌ እዚህ ጋር በሶስት ቃላት ለምሳሌ ሀሽታግ አረጋለሁ ዞላ ሚዲያ የራሴን ቻናል መጻፍ እችላለሁ፣ ዞላ ሚዲያ። ከዛ እንደገና ሁለተኛ ሀሽታግ እጠቀማለሁ። ሁለተኛው ሃሽታግ ላይ ደግሞ አሁን አፕሎድ እያደረግኩ ያለሁትን ቪዲዮ፣ በዚህ ሀሳብ ዙሪያ፣ በዚህ ኮንሰፕት ዙሪያ የሚሰሩ የዩቱብ ቻናሎች ለምሳሌ አቡጊዳ ሚዲያ ስለ ዩቱብ በደንብ ይሰራል። ስለዚህ ፌመስ የሆነ ሚዲያ ስም ትጽፋላችሁ ማለት ነው አቡጊዳ። ከዛ ሶስተኛ ሃሽታግ ስለ ዩቱብ ስለሆነ ዩቱብ ብላችሁ መጻፍ ትችላላችሁ ማለት ነው፣ ዩቱብ ቻናል ስለሆነ። ስለዚህ እነዚህ ሶስቱን ሃሽታጎች ከጻፋችሁ በኋላ ከዛ ዲስክሪፕሽን ቦክስ ስለ ቪዲዮችሁ ዲቴል መጻፍ ትችላላችሁ። ወረድ ብላችሁ ለምሳሌ ክሬት ዩቱብ ቻናል ስቴፕ ባይ ስቴፕ እያላችሁ በአዲሱ ህግ መሰረት የዩቱብ ቻናል አከፋፈት መከተል ያለባቸው ስቴፖች ያላችሁ ስለ ቪዲዮ የሚገልጹ ነገሮች እዚህ ጋር ትጽፋላችሁ ከዛ ውረድ ብላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ስለ ዩቱባችሁ ምን ጥቅም እንዳለው የፌስቡክ ሊንካችሁን የቴሌግራም ሊንካችሁን እና የተለያዩ ቲክቶክም ካላችሁ እዚህ ዲስክሪፕሽን ቦክስ ላይ ማስቀመጥ ትችላላችሁ ማለት ነው ስለዚህ ዲስክሪፕሽን ቦክስ ከጨረሳችሁ በኋላ ወደታች እንወርዳለን ከዛ ወደታች ስንወርድ የምናገኘው ምንድነው ተንብኔል ነው ተምብኔል የቪዲዮችን ስክሪን ሴቨር ማለት ነው። ፊት ለፊት ቪዲዮችን ላይ የሚታየው ሰዎችን እንዲስባቸው ሰዎችን አትራክት የሚያደርጋቸው ቪዲዮችን በደንብ የሚገልጽ ተምብኔል ታዘጋጁ እና እዚጋ ምን ታደርጋላችሁ? አፕሎድ ተምብኔል ትሉታላችሁ። ለምሳሌ ቪዲዮችን እዚጋ እንደምታዩት አፕሎድ ተደርጎ አልቋል። ይሄን ይመስላል፣ እይታዊ ነው ይመስለው። ስለዚህ ይሄን ርዕስ ወይም ደግሞ ከላይ ገላጭ የሆነ ተምብኔል አፕሎድ እናደርግለታለን። እዚጋ እንዴ ክሊክ እናደርጋለን። እንደምታዩት እዚህ ጋር ያዘጋጀኋቸው ተንብኔሎች ፊት ለፊት አሉ ያስቀመጥኳቸው ማለት ነው። እነሱን እመርጥለት አለሁ እንደምታዩት ቪዲዮችን ይህን የሚመስል መልክ ይኖረዋል ማለት ነው። ስለዚህ ሰዎች በቀላሉ ቪዲዮን ይህን ተምብኔሉን አይተው ክሊክ አድርገው እይታችን ይጨምራል ማለት ነው። ዘንድ ተምብኔል ከጨረስን በኋላ ወረታቸው ረድ እንልና ፕሌሊስት የሚል ነገር አለ። ፕሌሊስት ማለት ቪዲዮዎቻችሁን ሲከፍቱት በጎን እንዲመጡ የሚሆኑ ቪዲዮዎች ማለት ነው። እና የእናንተ ሌላ ቪዲዮ የሰራችኋቸው ተያያዥ ቪዲዮዎች ተከታታይ የሆኑ መልእክታቸው የሚመሳሰል ከሆነ ማለት ነው። ዘንድ አንድ ክሊክ እናደርጋለን። ፕሌሊስት ጋር ከዚህ ጋር የሚገናኙ ቪዲዮችን ትመርጦለታላችሁ። ለምሳሌ ኢሜይል እንዴት ክሬት እናደርጋለን የሚሉ ሌሎችም ታይትል ተመሳሳይ ያሉትን እየመረጣችሁ እየመረጣችሁ ቪዲዮችሁ ላይ ያሉትን ከዛ ደን ትሉታላችሁ ማለት ነው። ደን ዘን አራት ፕሌሊስት መርጨለታለሁ ማለት ነው። ይሄን ቪዲዮ ሲከፍቱ በጎን የሚታዩ ቪዲዮዎች ናቸው ማለት ነው። ከዛ ወደ ታቸው ወርዳለሁ። ይህን ከመረጡ በኋላ ምንድን ነው ይህኛው ክሊክ ማድረግ አለብኝ። ኖ ኢትስ ኖት ሜድ ፎር ኪድስ ለልጆች ወይም ለሕፃናት የተዘጋጀ ለመሆኑን ክሊክ ለማድረግ ኖ ሚለው ጋር እዚህ ጋር ክሊክ አደርጋለሁ። ከዛ ወረድ ስል ሾው ሞር የሚለውን ክሊክ አደርጋለሁ። ሾው ሞር ካልኩ በኋላ ምንድነው የሚያሳይ ለምሳሌ ቪዲዮቸው ስፖንሰርሺፕ ካለው ስፖንሰርሺፕ፣ ኤኒ ፕሮሞሽን ካለው እዚህ ጋ ክሊክ ታደርጉታላችሁ። ይሄ ግን የጀማሪ ቪዲዮ ከሆነ ይህንን እንደዚሁ ክፍቱን ስተውታላችሁ ማለት ነው። ሌላ አልተርድ ኮንተንት የሚል አለ። ይሄ አዲስ በዚህ በቅርብ ጊዜ ዩቱብ ያመጣው ህግ ነው። አልተርድ ኮንተንት ማለት ለምሳሌ የእናንተ ሪል ፐርሰን ያልሆነ ለምሳሌ የታዋቂ ሰዎችን ድምጽ እያስገባችሁ በኤዲቲንግ ማለት ነው፣ በአርቲፊሻል ኢንቴሊጀንስ በአፕሊኬሽን የሌሉ ሰዎችን የሌለን ኢንቫይሮንመንት ክሬት እያረጋችሁ አርቲፊሻል የሆነ ነገር የምትሰሩ ከሆነ የስ ትሉታላችሁ ማለት ነው። የራሳችሁ ቪዲዮ ኦሪጂናል ወርክ ከሆነ ደግሞ ኖ ትሉታላችሁ ማለት ነው። አልተርድ በዚህ መልኩ ሞልታችሁ ማለፍ አለባችሁ ማለት ነው። ቪዲዮ ስጭኑ ከዛ ይህን ከሞላችሁ በኋላ ወደታች እንወርዳለን። ወደታች ስንወርድ ታግስ የሚል ቦታ ጋር እንደርሳለን። ታግስ ዩቲዩብ ታግስ፣ እንግዲህ ታግ የእናንተን ቪዲዮ ሊገልጹ የሚችሉ ብዙ ሰዎችን እይታ ሊስብ የሚችሉ ቃላቶች ናቸው። ታግስ ቪዲዮ ሊገልጹ የሚችሉ ቃላቶች። ስለዚህ ታግ አንደኛ በእጃችሁ መጻፍ ትችላላችሁ። ሁለተኛው ደግሞ ዩቲዩብ ላይ ሌላ ጎግል ላይ ትገቡና ከዚህ ወጥታችሁ ወደ ጎግል ትገባላችሁ ጉግል ከገባችሁ በኋላ ምን ታረጋላችሁ? ዩቲብ ታግ ሰርች ታረጋላችሁ ማለት ነው። ዩቲብ ታግ ጀነሬተር ይባላል። ጀነሬተር ዩቲብ ታግ ጀነሬተር፣ እዚህ ጋር ትሄዱና ታጎችን ታመጣላችሁ ማለት ነው። ይህን ትከፍት አላችሁ ዩቲብ ታግ ጀነሬተር። ይህን ትከፍቱና ምንድነው የምታደረጉት? የቪዲዮችሁን የቪዲዮችሁን ታይትል ርእሱን ኮፒ አድርጋችሁ ታመጡታላችሁ። መጻፍም ትችላላችሁ ከዛው፣ ወይም ደግሞ ኮፒ ታደረጉትና የዩቲዩብ ታይትላችሁን ኮፒ አድርጋችሁ ምን ጋር ታመጡታላችሁ ማለት ነው፣ እዚጋ ዩቲዩብ ታግ ጀነሬተር ከሚለው ከዚ ከስፔሱ ላይ ፔስት ታደረጉታላችሁ። ወይም ደግሞ እዚህ እርሱን ትጽፉና ምን ትሉታላችሁ፣ ጀነሬት ታግስ፣ ታግ ጀነሬት እንዲያደርግላችሁ ኦኬ ትሉታላችሁ ማለት ነው። ስለዚህ በዚህ መልኩ ታጎችን ጀነሬት አድርጎልናል። እነዚህን ታጎች ታግስ የሚለው ጋር ብናስቀምባት ቪዲዮችን በደንብ እይታው ይጨምራል ዘንድ ኮፒ እናደርገዋለን። ኮፒ ቱ ክሊፕቦርድ እነዚህን ሁሉን ታጎች ኮፒ አድርገን ቀጥታ ወስደን ታግስ የሚለው ጋ ፔስት እናደርጋቸዋለን ማለት ነው። ዩቱብ ታግ ጀነሬተር አፕሊኬሽኖችም አሉ። እነዛን አፕሊኬሽኖች አውርዳችሁ መጠቀም ትችላላችሁ። እዚህ ጋር እንደምታዩ ታግስ ከሚለው ጋ ታግስ ከሚለው ጋ መተን ፔስት እናደርገዋለን። እንደምታዩት በዚህ መልኩ ታጎችን ፖስት አድርገናል ማለት ነው። እነዚህ የዩቱብ ታጎች ናቸው። እንደምታዩዋቸው ሃው ቱ ክሬት ዩቲብ ቻናል ሃው ዱ አይ ክሬት ዩቲብ ቻናል ክሬት የዩቲብ ቻናል። እነዚህ ሰዎች እነዚህ እንደዚህ አድርገው ሲጽፉ የእናንተ ቪዲዮ ይሄድላቸዋል ማለት ነው። ዩቲብ የእናንተን ቪዲዮ ወደ እነሱ ይልክላቸዋል ማለት ነው። እንደዚህ እየጻፉ ሰዎች ሰርች ሲያደርጉ፣ ስለዚህ ሌላ ላንጉጅ የሚለው ነው። ቪዲዮ ላንጉጅ፣ ይህን መሙላትም አለመሙላትም ብትችሉ ችግር የለውም ግን፣ ለምሳሌ አማሪክ ከሆነ አማሪክ ብላችሁ ተጽፉለት አላችሁ ችግር የለውም ማለት ነው። ሶ ወደ ታች እንወርዳለን። ስታንዳርድ ዩቲብ ላይሰንስ እነዚህ ያን ያክል ብዙ እንትን አይደለም። ለምሳሌ ቪዲዮችሁን ሰው ቪዲዮ ኦዲዮ ሪሚክስ ማድረግ ከፈለገ እናንተ ቪዲዮ እንዳይጠቀም ማድረግ ትችላላችሁ፣ መጠቀም እንዲችል ታደርጋላችሁ። ይሄ የቪዲዮችሁ ካታጎሪ ምንድን ነው? ኢንተርቴንመንት ነው ኤዱኬሽን ነው? ለምሳሌ እኛ አሁን ኤዱኬሽን ነው ማለት ነው። ኢንዲኬሽን ነው እናደርገዋለን። ጌም ነው መዝናኛ ነው የሚለውን እንመርጥለታለን ማለት ነው። ከዛ ኤዱኬሽን ካልን አካዳሚክ ሲስተሙ ሆን ይመስላል። ሂደስ ያላችሁን ማድረግ ትችላላችሁ። ዩናይትድ ስቴትስ ዩናይትድ አረቢስ ያን ያክል ብዙ ችግር የለውም ማለት ነው። ስለዚህ እዚህ ጋ ኮመንት ኦፍ ማድረግ ትችላላችሁ። ማንም ሰው ኮመንት እንዲያደርግላችሁ ኦፍ ማድረግ ትችላላችሁ። ስለዚህ ዲቴይልስ ውስጥ እነዚህን እንሞላለን ማለት ነው። በዋነኝነት ዲቴይልስ ውስጥ ርዕሳችሁን በደንብ መጻፍ አለባችሁ። ዲስክሪፕሽን ቦክሱ ላይ በደንብ መግለጽ አለባችሁ። ከዛ ተንብኔል ምርጥ ተምብሌን ካረጋችሁ በኋላ ታግስ ነው ዋናው። ኮንሰብት ታግስ ላይ አሪፍ ታግሶችን ታጎችን በዚህ መልኩ ሰርች አርጋችሁ ከጻፋችሁ በኋላ ዲቴይልስ የሚለውን ጨረስን ማለት ነው። ዘን ወደ ቪዲዮ ኤሌመንት ወደ ሁለተኛው ስቴፕ ለመሄድ ኔክስት እንለዋለን ከታች ኔክስት እንለዋለን በዚህ ማልኩ ወደ ሁለተኛው ፓርት ወስዶናል። ቪዲዮ ኤለመንት የሁለተኛው ፓርትም እንደዚሁ በጣም ብዙ እይታ እንዲኖረን የሚያግዙ ሴቲንጎች ናቸው። ለምሳሌ አድ ኢንድ ስክሪን ይላል። ኢንድ ስክሪን የሚባለው ምንድን ነው? የእናንተን ቪዲዮ አሁን የጫናችሁትን ቪዲዮ ሰዎች አይተው ሲጨርሱ መጨረሻ ላይ ሌላ የእናንተን ቪዲዮ በዛው ማየት እንዲቀጥሉ ማድረጊያ ቴክኒክ ናት ማለት ነው። እና አድ እንለዋለን እዚህ ጋር። እችን አድ ስንለው ኢንድ ስክሪን ላይ ምን ማድረግ እንዳለብን ያሳየናል። ለምሳሌ እዚህ ጋር ብዙ ነገሮች ያስመር። ለምሳሌ ሁለት ቪዲዮ መጨረሻ ላይ ያስቀምጥላቸው ይላል። ብዙ ሰዎች አይተው ሲጨርሱ ቪዲዮን ሁለት ተጨማሪ ቪዲዮዎች በዛው እንዲቀጥሉ አስቀምጥ ይላል። ሞር፣ ግን አንድ ቪዲዮ ብናደረግ ይመረጣል። ለምሳሌ እዚህ ጋር ይሄኛውን ስታይል ብመርጥ፣ እችኛዋን ስታይል ብመርጥ፣ አን ክሊክ አደርጋለሁ። ከዛ ክሊክ ካደረግኩ በኋላ እንደምታዩት እዚህ ጋር ፕሮፋይል ፒክቸራችሁ ትቀመጣለች። ይቺ ማለት ነው እ ጋር አድ ያረጋችኋት ጋር እንዴት ጫኑና እንዴት ጫኑና እዚህ ያስመርጣችኋል ቹዝ ስፔሲፊክ ቪዲዮ የትኛው ቪዲዮ መቀመጥ እንዳለበት ራሳችሁ ትመርጡለት አላችሁ ማለት ነው። ከዛ እናንተ የሰራችሁት ቪዲዮ አለ። ለምሳሌ ሆን ሀውቱ ክሬት ዩቲዩብ ቻናል ያየ ሰው መጨረሻ ላይ ኢሜይል ክሬት እንዴት እንደሚከፈት በዛው ማየት ከፈለገ እሷን እመርጥለታለሁ በዚህ መልኩ ይቀመጥለታል ማለት ነው። ስለዚህ ይህን ቪዲዮ አይቶ እንደጨረሰ ቀጥታ ወደዚህ ቪዲዮ እንዲቀጥል ይረዳዋል ማለት ነው። ስለዚህ ሌላ ቪዲዮዎችም በዛው እንዲታዩ አደረኩ ማለት ነው። ዘን እንደዚህ ከመረጥኩለት በኋላ ሴቭ ለዋለሁ ሴቭ ይሄ ኢንድ ካርድ ኦር ኢንድ ስክሪን ይባላል። እንደምታዩት ራይት አደረገልኝ ማለት ነው። ኢንድ ስክሪን በዚህ መልኩ ጨረሱ። ሁለተኛው ደግሞ አድ ካርድስ የሚባሉ ካርድ፣ ካርድስ። አድ ካርድስ ደግሞ ቪዲዮችን፣ የኔ ቪዲዮ ሰዎች እያዩልኝ ከላይ ከቪዲዮ ላይ የሌላ ቪዲዮ ርዕሴ እንዲታይላቸውና በዛው ያ ርዕስ ከፈለጉ እንዲያዩት የሚያደርግ ነው። እሱን መዚ ጋር አድ ለዋለሁ አድ ካልኩ በኋላ አንድ ቪዲዮ ብቻ መጨመር እችላለሁ፣ ፕሌይ ሊስቶች መጨመር እችላለሁ፣ የቻናሌን ሊንክ መጨመር እችላለሁ። ስለዚህ የምፈልገው ቪዲዮ እንዲታይ ሊ ከፈለጉ ዘንድ አሁን አሁንም ቪዲዮ ሜሎ መጫናለሁ። ከዛ የትኛው ቪዲዮ ይታይልኝ ይሄ ነገር እያለቀ ምን የሚለው ቪዲዮ ይታይል፣ ለምሳሌ እዚህ ጋር የስንፈተ ወሲብ ኤክሰርሳይስ ይላል። ስለዚህ እዚህ ጋር አንድ ክሊክ አረግ ና አያችቶ ላይ ርዕሱ ቀላል መፍትሄ ለስንፈተ ወሲብ የሚል ርዕሷ ከላይ ትቀመጣለች ማለት ነው። ስለዚህ ሰዎች ይህን ቪዲዮ እያዩ መጨረሻችን ርእስክ ሲያዩ ከላይ እሷንም ክሊክ አድርገው በዚያው እንዲያዩልኝ ጋበዝኳቸው ማለት ነው። ይሄ አድ ካርድ ይባላል። እዛ ሴቭ ለዋለሁ ሴቭ ለዋለሁ ከዛ ልክ ሁለቱም ራይት ራይት ሆኑልኝ ማለት ነው። እነዚህ ቪዲዮ ኤሌመንት ተጨማሪ ቪዲዮ ከዚህ ቪዲዮ ጋር ጋበዝኩኝ ማለት ነው። ዘን ቀጣይ ወደ ቼክ ይሄዳለሁ ማለት ነው። ኔክስት ለዋለሁ። ኔክስት ስለው ወደ ቼክስ ይወስደኛል። ቼክስ ውስጥ ምንድነው ቪዲዮችን ላይ ኮፒራይት ካለ የሌላ ሰው ድምፅ የሌላ ሰው ቪዲዮ ከሆነ ቦታ የሆነ ኮንተንት ከወሰድን ኮፒራይት እንዳይኖርብን ኮፒራይት ካለ ቪዲዮን ፖስት ሳናደርገው ማስተካከል ስለሚኖርብን ይሄን ቸክ እናደርጋለን። እንደምታዩት ኖ ኢሹ ስፋው ይለኛል። እዚህ ጋር ምንም አይነት ኮፒራይት ችግር የለበትን ቪዲዮ ነው የሚለኝ። ስለዚህ ኔክስት ላለው ማለት ነው፣ እየጨረስኩ ነው። ኔክስት ለዋለሁ። እንደምታዩት መጨረሻው ስቴፕ ላይ ደርሻለሁ። ቪዚቢሊቲ አሁን ፖስት ማድረግ ይችላለሁ። ቪዚቢሊቲ ጋር ምርጫዎች አሉ፣ ያስመርጣቸዋል። እዚህ ጋር እንደምታዩት ቪዚቢሊቲ ሴቭ ኦር ፐብሊሽ ይላል። ለምሳሌ ፕራይቬት ማድረግ ትችላላችሁ። ኦንሊ ዩ ኤንድ ፒፕል ዩ ቹዝ ካን ዎች ዮር ቪዲዮ። ፕራይቬት ካረጋችሁት እናንተ ብቻ እና ሊንኩን በውስጥ ለምትልቁለት ሰው ብቻ ሊያዩት ይችላሉ። ዘን አን ሊስትድ አንሊስትድም እንደዚህ፣ ፕራይቬት እናንተ ብቻ ናቸው የምታዩት ለእናንተ ብቻ ነው። ኦር ሼር ፕራይቬት ሊ ፕራይቬት ሊ መላክ ትችላላችሁ። አንሊስትድም እንደዚሁ። ኤኒዋን ዊዘ ቪዲዮ ሊንክ አንሊስትድ የሚባለው ማንም ሰው ዩቲዩብ ላይ ገብቶ ሰርች አድርጎ ቪዲዮችን ያየውም ግን ሊንካችሁን የላካችሁለት ሰው ብቻ ያያል። ሜምበርስ ኦንሊ ዩቲዩባችሁ በጣም ብዙ ሰብስክራይበር እየኖረው ሲመጣ ሜምበሮች ይኖራሉ፣ ብር እየከፈሉ ሜምበር የሚሆኑ የዩቱ ቻናላችሁ ለእነሱ ብቻ እንዲታይ ማድረግ ትችላላችሁ። መጨረሻ ደግሞ ሁሌ እንደምናደርገው ፐብሊክ ማድረግ ነው። ፐብሊክ ሁሉም ሰው እንዲያየው ማለት ነው። ፐብሊክ ማለት ሁሉም ሰው ቪዲዮችሁን ያየዋል ማለት ነው። ስለዚህ ፐብሊክ ፕሪሚየር ማድረግ ትችላላችሁ። ፐብሊክ ሁሉም ሰው እንዲያየው ይሆናል ማለት ነው። ስለዚህ ፐብሊክ ካላችሁት ዘን ሁሉም ሰው ያየዋል። ዘን ስኬጁል ማድረግ ትችላላችሁ ቪዲዮን አፕሎድ ካረጋችሁ በኋላ ለምሳሌ እዚህ ጋ ስኬጁል የሚለው ጋር ክሊክ አድርጋችሁ ስንት ሰዓት አሁን መቼ ቀን በምትፈልጉበት ቀን አሁን አፕሎድ አርጎ አልቋል። ለምሳሌ ከአራት ሰዓት በኋላ ነገብ ሊሆን ይችላል። ከሁለት ቀን በኋላ ፖስት እንዲሆን ማድረግ ትችላላችሁ። ስኬጁል ይባላል እሱ። ስለዚህ በዚህ መልኩ ትመርጡለት አላችሁ ማለት ነው። በዚህ መልኩ ትመርጡተላት አላችሁ። ፐብሊክ ብ እንትን ካልኩት ፐብሊሽ ይላሉ። ፐብሊሽ ካልኩት በቃ ቪዲዮን አፕሎድ አድርጌ የጨረስኩ ማለት ነው። ለምሳሌ ላሳያችሁ ይኸው ፐብሊሽ አልኩት። ፐብሊሽ ካልኩት አለቅ ቪዲዮን ጫንኩት ማለት ነው። ልክ አሁን ወደ ፌስቡካችሁ፣ ወደ ኢንስታግራም፣ ወደ ቴሌግራም፣ ወደ ዋትሳፕ ሼር ማድረግ ትችላላችሁ። የቪዲዮ ሊንካቸው ይሄው ለሰው መላክ ፈልጉ ይህን ክሊክ አድርጋችሁ ቪዲዮችሁ ሊንክ ይሁላችሁ። ይህን ሊንክ ፌስቡካችሁ፣ ቴሌግራማችሁ ላይ ፖስት ማድረግ ትችላላችሁ። ፌስቡካችሁ ፖስት ማድረግ ትችላላችሁ። ቪዲዮን ጭነን ጨርሰናል። የቪዲዮ ሊንካችን ይመስላል። ቪዲዮችን ይህን ይመስላል። እንደምታዩት የታምብኔሉም ይህን ይመስላል ማለት ነው። ክሎዝ ለዋለሁ ክሎዝ ለዋለሁ ከዛ ኮንተንት የሚለው ጋገብቼ ቪዲዮን ማየት ይችላል። ኮንተንት ጋገብቼ እንደምታዩት ቪዲዮ የተጫነ ማለት ነው። ቪዲዮ የተጫነ በዚህ መልኩ የዩቲዩብ ቪዲዮዎችን ዩቲዩብ ላይ ምንማድረግ ማድረግ ትችላላችሁ፣ መጫን ትችላላችሁ ማለት ነው። በቀላሉ ይህን ይመስላል። በአጭሩ ቪዲዮ አጫጫን ጥያቄ ካላችሁ ኮመንት ሊያስቀምጡልኝ፣ መልስላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ እና ኮመንት ማድረግ አትርሱ። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።